ጋይስ በአንድ ሳምንት በሳምንት በሳምንት እንደዚህ ነው። የረመዳን ስራ ቶሎ ቶሎ በይ አንቺ። ጌማቱን ጌማ ቶሎ ቶሎ በይ፣ ቶሎ ቶሎ በይ። ጥበሽ ዛጋ ሾርባ ጠደሻል እይ፣ ጨው እንዳለው። ጨው አለው ብቻ ነው። በደንብ በጅ ነው የሚጣፍጠው። ሃሪስ በማሽን የተመታ አይጣፍጥም በደንብ በደም በደም በደም፣ አትገለማመጪ ሴትዮ። እዚህ ጋ ምን እየሰራሽ ነው? ክለብ ሳንዱች። ኦኬ፣ እሺ እሺ። ቶሎ ቶሎ ቤ ቶሎ ቶሎ ቤ፣ ሰዓት የለም። ቶሎ ቶሎ ቤ። እዚህ ጋር ሌላ ሳንዱች እየሰራሽ ነው? አዎ። በጣም ግን የመፍጠን ችግር አለብሽ። አትፈጥኝም። ሰዓት ሄዷል። ቶሎ ቶሎ በይ ቶሎ ቶሎ ምንድነው? እንደዚህ ግን የሚያንቀራፈፍሽ? ነገር እነሱ ሊበሉ ሲሉ ያለ ያለ ማለታቸው። እዚህ ጋር ሁሉ ነገር ሬዲ ሆኗል። ጌማት አለ ቡናና ሻይ ተፈልተዋል። እዚህ ጋር ምንድነው ሻይ አለ፣ እዚጋ ኮፊ ይላል ቡና አለ፣ ሬዲ ሆኗል። እዚህ ጋር ሾርባው ደርሷል፣ ሀሪሱ ደርሷል። እዚህ ጋር ሁሉም ነገር ደርሷል። የሰራራችሁ እንዳለ ነገር ጎበስ አርዬ ጎበዝ፣ እጅሽ ይባረክ። እዚህ ጋር ችብስ ለልጆቹ ነው። ኦኬ፣ ሳንዱጆችም ክለብ ምንድን ነው። እዚህ ጋር ቁጭ ብለሽ ደከመሽ፣ ደከማት። እኔን እኔን በቃ አይዞሽ፣ በቃ ቀስ ብለሽ ትሰራው ያለሽ። ሌላውን ስራ እረፊ በቃ። ቲማቲሟንም የተራረፈች ዋንም እንቁላል ዋንም ምናምን እየበላሽ ትንሽ እረፍቱ ሰጄኔ ፍቅር ወገብሽ አይደል አይዞሽ፣ አይዞሽ። ሊበሉ ሲሉ በተለይ በጣም ያጣድፋሉ እነሱ ሊበሉ ሲሉማ። አቤት ይ ጂቢ ወዲ ጂቢ አቤት እንዴት እንዴት እንደሚያደርጋቸው ኮ እንዴት እንዴት ጌታ ቀሬ በለኝ። ውይ በስመ አብ! እንደዚህ ሁሉ ቤትሽ እንዲቆሽ ሆነው ቁጭ ያልሽ ሳርዬ፣ ቤትሽ እንደዚህ ቆሽሽ ብሎ አንቺ ቁጭ አስቻለሽ አቤት እንደውም ግማሹን እኮ ስራ ሰርተሹ ነው፣ አጣጥበሽ ነው። ይሄማ ትንሹ ነው፣ ይሄ በጣም በትንሹ ነው። አይዞሽ የኔ ፍቅር አይዞሽ። ዛሬ ሰባት ቀን ነው፣ ሀያ ሶስት ቀን ይቀርሻል። አይዞሽ፣ አዎ ጎበዝ። እዛ እንደዚህ ጋዝሽን አጸዳሽ፣ ቤትሽ እንደዚህ ፍንትው ጣነሽን፣ ጎበዝ ሳር፣ አይዞሽ። እሺ ሰባት ቀን ተጾሟል፣ ሀያ ሶስት ቀን ይቀራል። ስለዚህ አይዞሽ። ለእነሱም በሰላም ያስጨርሳቸው፣ አንቺንም በሰላም ስራውን የጨርስልሽ። ውይ እኔን! ተጋደምሽ በቃ ሊፎርም ሳትቀይር ሳትጣት